ኢለው ቅዱሳን እንዴት ናችሁ! የእግዚአብሔር ሰላም ለእናንተ ይብዛ። ዛሬም የዕለት እንጀራችንን ዛሬ አቀርብላችኋለሁ በጌታ በኢየሱስ ክርስቶስ ስም ከዘፍጥረት አንድ እስከ ሁለት ያለውን አነብና እሱን ሼር አረጋችኋለሁ። በመጀመሪያ እግዚአብሔር ሰማያትንና ምድርን ፈጠረ። ምድርም ቅርጽ የሌለሽና ባዶ ነበረች። የምድርም ጥልቅ ስፍራ ሁሉ ጨለማ ውጦት ነበረ። የእግዚአብሔር መንፈስ በውኃዎች ላይ ይረበብ ነበረ። ከዚያም እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑን መልካም እንደሆነ አየ፣ ብርሃኑን ከጨለማ ለየ። እግዚአብሔርም ብርሃኑን ቀን፣ ጨለማውን ሌሊት ብሎ ጠራው። መሸ፣ ነጋ፣ የመጀመሪያ ቀን ይላል። ስለዚህ ከላይ እንደነበብ ነው፣ በመጀመሪያ እግዚአብሔር ሰማይንና ሰማያትና ምድርን ፈጠረ ይላል። ከዛ ምድር ቅርጽ የሌላትና ባዶ ነበረች። ይህች ምድር ደግሞ ጨለማ ውጧት ነበረ ይላል። ስለዚህ የእግዚአብሔር መንፈስ በውኃው ላይ ይረብም ነበረ ይላል። ስለዚህ ይረብም ነበረ ማለት ይንሳፈፍ ነበረ፣ ይንዣበብ ነበረ በውኃው ላይ ይሄም ነበረ ማለት ነው። ስለዚህ ያ መንፈስ ጨለማውን ወደ ብርሃን ያመጣ፣ ቅርጽ የሌለውን ነገር ቅርጽ የሰጠ፣ ባዶውን ነገር የሞላ ይችን ዓለም የፈጠረ የእግዚአብሔር መንፈስ ነው። ሃሌሉያ። ስለዚህ ዛሬ መንፈስ ቅዱስ ከኛ ጋር ካለ ይህንን ስራ ይሰራል። ባዶውን ነገር ይሞላል። ቅርጽ የሌለውን ነገር ቅርጽ ያዚዛል። ጨለማውን ያበራል። ባዶውን ነገር ይሞላል። የማስፈልገውን ነገር ያነሳልናል። አይኖቻችንን ያበራል ጆሮቻችንን ይከፍትልናል። አቅጣጫን ይመራናል፣ የእግዚአብሔር መንፈስ ሃሌሉያ። በዚያን ጊዜ የነበረ መንፈስ አሁንም ከእኛ ጋር አለና ምድር ላይ በውሃ ላይ ያንዣበብ ይረብብ እንደነበረ ዛሬም ሕይወታችንን ይሞላልናል። ቅርጽ የሌለውን ነገር ቅርጽ ያይዛል። በጌታ በኢየሱስ ክርስቶስ ይህ መንፈስ እያንዳንዳችን ላይ ይረብብ፣ ይንሳፈፍ፣ ያንዣበብ የእግዚአብሔር መንፈስ ይብራል። ሃሌሉያ። ጌታ ኢየሱስ አብዝቶ ይባርካችሁ። የእግዚአብሔር ቃል አያረጅም፣ ሁሌም ህያው ነው።